ሰዎች እንዴት ናችሁ ደህና ናችሁ ሁሉ ሰላም አልহামዱሊላ ዛሬ ይዘንላቸው የመጣ ነው ኪችን ካቢኔት ቁም ሳጥን እና ቲቪ ስታንድ ወደዚ ደግሞ ስለ ደሞ ወንበ እና አንዲት ትንሽ ደግሞ እንደ ቁም የሚሆነች ይሆነች እሷን ይዘንላችሁ የመጣ ነው አሁን ወደ ክችኑ ስንጀምር ኪችኗን ስንጀምር ይሄ ኪቺኑ ሁለት ሜትር ከ ነው ወደዚህ ያዛ እነዚህ አያት እዚህ ጋም እንደዚሁ ፌርሙዝ ማስቀመጫ አላቸው። ይችም ደሞ እንደዚሁ፣ እቺም እንደዚሁ። እቺ ደግሞ የሳህን ማስቀመጫዎች እና ይችኛዋ እንደዚህ ቻለች ማለት ነው። እና ወደዚህ ደግሞ ስትመጣ እዚህ ጋ መሳቢያ አላቸው። እቺም እንደዚህ፣ ይህም እንደዚህ ሰፊ ነው። ይህም እንደዚህ ነው። እንት ትመስላለች። እዚህ ጋ ደግሞ ዳረኛው ላይ ደግሞ መልሰው ዳረኛው ላይ መሳቢያ አለው ማለት ነው እና እቺ ትመስላለች። ቆንጆ አርገን አሪፍ አርገን እየሰራን፣ ይሄ ደግሞ እብነ በረድ ነው። ከለሩ በተመቻቸው ከለር፣ አሁን እሷ በእዚሁ በስራ ይህ ከለር ይሁንልኝ ስላለች በሷ ከለር አርገናል። ነው ይሄ እብነ በረድ ደግሞ ይሄን ይመስላል። ቆንጆ ተደርጎ አሪፍ ተደርጎ የተሰራ 45000 ብር ነው። ይሄ ተሰራው ማለት ነው። አሁን በጭማሪ ዋጋ፣ በፊት 43 ነበር። ይሄ እብነበረዱ 12000 ብር ስለገባብን በዛም ምክንያት 2000 ብር የጨመረው ማለት ነው። እና ደግሞ ወደዚህ ወደ ቁም ሳጥኗ እንደገና ደግሞ ወደዚህ ሜትር 50 ወደ ላይ ደግሞ ሁለት ሜትር ራፍ ቁመቱ ነው። ከዚህኛ ስንጀምር ይሄንኛ የተጣጠፉ ልብሶች ማስቀመጫ ናቸው እነዚህ ይችኛ ደግሞ እንደዚህቹ የሱ ማስቀመጫ አላት። እዚህ ጋር ደግሞ መሳቢያዎች አሉት። እነዚህቹ ደግሞ መሳቢያ እዚህ አላት። እዚህ ጋር ደግሞ መስተዋት አላት። እንደዚህች መስተዋት አላት መዋ ነው እና ደግሞ ወደዚህ ስንሄድ ደግሞ እንደዚህ የተጣጠፉ ልብሶች ማስቀመጫ አላቸው። ከላይ ደግሞ እንደዚሁ ብርድ ልብስ፣ ትላልቅ ብርድ ልብስ እንያስቀምጥ አብሮ ይሄ የተገናኘ ነው ማለት ነው። እና ይቺ ቆንጆ ተደርጋ፣ አሪፍ ተደርጋ የተሰራ አይናት እና ዋጋው ይሄ 28 ሺህ ብር ነው። ይሄ ዋጋው ማለት ነው። ወደዚህ ወደዚህ ቲቪ ስታንዷ ደግሞ ስንመጣ ቲቪ ስታንዷ እዚች ጋ መሳቢያ አላት። እዚች ላይ ደግሞ መሳቢያ አላት። ሸራ እያንጸባረቀ ስለሆነ ይሄ ስሊቨር ነው። ሰማያዊ መሰረት ሸራ ስላንጸባረቀ ነው ይሄ ሲልቨር ናት ዋጋዋ ይቺ ሰባት ሺህ ብር ናት። ሜትር ከሀያ ናት ቆንጆ ተደርጋ እስከ 43 ኢንች ይዛል በደንብ አርጋው እስከ 43 ዋጋዋ ዋጋው ሰባት ሺህ ብር ነች ማለት ነው። ወደዚህ ደሞ ስንመጣ ደግሞ የምግብ ጠረጴዛ ናት ይቺ። ማብራት ስለሌለ ነው፣ ለዛ ነው ትንሽ ደብዘዝ የሚለው እና ይቺ አራት ወንበር ይሁንልኝ ስላለች ይሄ በአራት ወንበር 28 ሺህ ብር ነው የሰራው። በስድስት ወንበር ሲሆን ደግሞ ሰላሳ አንድ ሺህ ብር ነው በስድስት ወንበር የሚሰራው ማለት ነው። እና ይሄን ትመስላለች አራት ወንበር ያላቸው ይቺ 28 ሺ ብር የምግብ ጠረጴዛ ናት ማለት ነው። ወደዚህ ደግሞ ስንመጣ ደግሞ ይቺ 80 ሳንቲም ናት። እንደዚሁ ልብሶችም እንደዚሁ ተጣጥፈው የሚቀመጡበት ናቸው እነዚህ ማለት ነው። ቀለል ላሉ ለአንድ ሰው ለላጤ የምትሆንናት ይቺ ማለት ነው። ይቺ በቂ ናት። ውስጡ ቅብ ነው። ውስጡ ቡኒ ተቀባ። ውስጡ ቡኒ የተቀባ ነው እና ደግሞ መሳቢያ ከታች ሁለት መሳቢያ ያለው በስላይደር ነው ማለሽራጥ ያለው ነው። ይሄም እንደዚሁ ነው። ሁሉም በስላይደር ነው መሳቢያቸው የተሰራው፣ ሁሉም በስላይደር ነው። ቆንጆ ተደርጋ አሪፍ ተደርጋ የተሰራች ይቻዋጓ 14 ሺህ ብር አትቻዋጓ ማለት ነው። ባጠቃላይ 122 ሺህ ብር የተሰራው። ቆንጆ አድርገን አሪፍ አድርገን ሰርተናል ብለን ተስፋ እናደርጋለን። እዛዙ ይሄኛው ውስጥ ቅም ነው። ይሄኛው ውስጥ ቅም ነው። ይሄ በራሱ ከለር ስለመረጠች በውስጥቅም ነው የተሰራው ይሄ ሲልቨር ትንሽ ጨለም ስላለ ማብራት ስለሌለ ለዛ ነው እንጂ ውስጥ ነው፣ ውስጥ የተቀባ ነው እና ቆንጆ ነው። ያው ቆንጆ ከለር ነው፣ ምንም ሁሌም የማይሰለች ከለር ስለሆነ ቆንጆ ነው። እዘዙን ኢንሻአላህ ተዓላ አንቺ ደግሞ ምስቲ ካለ ደግሞ ጨምር አድርጊበት። ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ቻናል የቤት ሰዎች እንዴት ናችሁ? ነ ሰላም ነኝ አልሐምዱሊላህ። እንግዲህ ቀደም ብሎ ሪድዋን እንዳሳያችሁ 122 ሽብር የፈጀ ፈርኒቸር ነው። በጣም ነው የሚያምረው ሐቂቀተን። እዚህ ጋር ቲቪ ስታንድ ሜትር ከስንት ናት ነው ያልኩ? ሜትር ከ20 ሜትር ከ20። ቲቪ ስታንድ 7 ሽብር ነው። እቺ ነው የተሰራላት። ሲሊቨር ከለር ነው ከለር የመረጠችው። በጣም ነው የሚያምረው ቁም ሳጥን እዚህ ጋ ሶስት ተከፋች ነው ከላይ የለውም። ይሄንን 28 ሺህ ብር ውስጡ ቅብ የተሰራላት በጣም ነው የሚያምረው። እሱ እንግዲህ ግልጽ አድርጎ ነግሯቸዋል ብዬ አስባለሁ። የሚያመርቃ ነው የተሰራላት መዋቢያ እዚ ጋ ያው ለመልበስ መስተዋት አላት እዚጋ እንደበሩ ላይ ማለት ነው። በጣም ነው የሚያምረው። የሚሄደው መከነ ሰላም ነው። እዚ ጋም እንደምታዩት ኪቺን ካቢኔት እኔ ለቤቴ እንዳሰራሁት አይነት ሆኖ ከለሩ ግን ሲልቨር ከለር ነው የሷ። በጣም ቆንጆ አድርጎ ነው የቀባው። ግን መብራት የለም ጨለማ ነው። ቀኑን ሙሉ የለም እኛ ጋር መብራት፣ ጠዋት የጠፋ ነው ማለት ነው። ስብሂ እንደዚህ የሚያምር አድርጎ ነው የሰራላት። ይሄ ሴራሚክ ነው፣ ትኩስም ቢነካው ችግር የለውም። ልክ እንዳረቦቹ ቤት ማለት ነው። ይሄ ቆንጆ እቃ ነው ማለት ነው። ቁምሳጥኖች እንዴት እንዴት፣ ተመቸችኝ ደግሞ ትንሽ ነገር ማለት ነው። በጣም ነው የምታምረው። ለአንድ ሰው በቃ ብርድ ልብሳቸውንም ልብሳቸውንም ከበቂ በላይ ነው፣ እዚሁ ይከትላቸዋል ማለት ነው። ዋጋዋም ተመጣጣኝ አስራ አራት ሺ ብር ቆንጆ ዕቃ ነው። በዛ ላይ ፈርኒቸራቸው ጥራት አለው። ይሄ እንደምታዩት ሁለት መሳቢያ አለው። መሳቢያው ራሱ በቂ ትልቅ መሳቢያ ነው፣ ትልልቅ መሳቢያ ማለት ነው። እና ሀባይ ጠረጴዛውን በጣም ነው የሚያምረው። ጠረጴዛው 28 ሺ ብር ነው የተሰራው። አጠቃላይ ሆኖ 122 ሺ ብር። ይሄ ጠረጴዛ እና እቺ ቁም ሳጥን ለጓደኛዋ ነው፣ ሌላው ለራሷ ነው ያዘዘችኝ ልጅ ማለት ነው። እንግዲህ አባይ በጣም የሚያማምሩ ብዙ ነገሮች አሏቸው እነሱ የሚሰሩ። ይሄ ስንት ነው የተሰራው ነው ያልከኝ? የለበሰ እናንተ አሁን ጣውላው ይለያያል። ይሄ በለበሰ ፋብሪካ ራሱ ቀብቶት የሚያመጣው ነው። ይሄ ቀለሙ ቀለሙ ይሄ እኛን ቀባውም ራሱ ፋብሪካው አምጥቶ ከኤም ዲ ኤፍ ጋር ከዛኛ ጋር በጣም ልዩነት ስላለው ዋጋ ልዩነቱ ለዛ የመጣው ማለት ነው። ከእዚህ ጋር እብነበረድ አለው። እብነበረዱ ተደርጎ የለበሰ ተደርጎ ይሄ ራሱ ላይ እብነበረድ ይደረግበታል ደግሞ ደግሞ መልሶ ይደረግበታል ደግሞ መልሶ ደግሞ አሁን ይሄ ራሱ አለው ደግሞ መልሶም ደግሞ እብነበረድ ይደረግበታል ማለት ነው። እና በዛ መልኩ ነው። በጣም ቆንጆ አሪፍ ተደርጎ የተሰራ ናቸው። እዩ ክፍት፣ ይሄ ተከፍቶ፣ ይሄ ውስጡም አብሮ ነው አንድ አይነት ነው። ውስጡም ነው እንደዚሁ አንድ አይነት ነው። እና ቆንጆ አድርገን አሪፍ አርገን ሰጥተናል። ኢንሻአላህ በዚህ መልኩ ከፈለጋችሁ ደግሞ በዚህ መልኩ ይሄ 52000 ብር የተሰራው ነው። ይሄ 52000 ብር በዚህ ይሄ ወሰብ ነው እና በዚህ መልኩ ነው የተሰራው። ኢንሻአላህ ቆንጆ አርገን አሪፍ አርገን ሰርተናል ብለን እናስባለን። በዚሁ ታዝናላችሁ። ቆንጆ አርገን አሪፍ አርገን ሰርተናል። አዎ በጣም በጣም ነው የሚያማምረው። እንግዲህ ይህንን ይመስላል። ሀባይ ማዘዝ ከፈለጋችሁ በኔ በኩል ታገኙታላችሁ ማለት ነው። በእኔም በዚህነትም በኩል ዚነቱም የምታሰራው እዚሁ ነው።